ሄዱ ቲክማን ነው ዩቱብ ኮፍቶ ሞባይል ገዝቶ ሱሩ ብሎ ሁላቸው ከ50 ሺህ በላይ በተወሰነ ወሮች ማለት ከ50 ሺህ በላይ ያስገባ ጅግና ነው፣ ግን ይሄ ነገር አልተመሰከረለትም። አንድ ነገር ብቻ ለደስታው በራሱ ብር ትናንትና ብለዋል፣ እኔ ነው ማገባው፣ እኔ ነው ምኖረው፣ ለእኔ ነው የመጣሁኝ፣ እናንተ ምናገባቸው ብለዋል። ትክክል ነው። እኛም ብለናል እኮ እስኪ ይሄን ነገር አዋጣችሁ ካላችሁን፣ እኛ ኮ የእሱ ደጋፊዎች አለ አይደለም፣ ኦሪጂናሎች አለን። እኛ ኑ እስኪ ጠይቁን፣ መረጃ አምጡልን። እኛ የእውነት ካደረጉ እኛም ሰዎችን ይይዛቸዋለን። ምክንያቱ አብርሽና ሩቴ ከኛ አይፈልጉም። ስለኛ ነው እንደሚያስቡ እነሱ ከኛ በላይ እነሱ ነው የሚያስቡን ግን የቅናት መንፈስ የተወጋ ይሁን። እኔ ቅናት በቆሙ ሲሄድ እዚህ ጋር ይወት እኔ የሁለት ቀን ማለት ነው። ቅናት እግር አልነበረውም። በቆሙ ሲሄድ ግን አይቼዋለሁኝ። እኔ እራሱ ኖ ስሬስ አሁን። ስለዚህ የእውነት እየቀለድኩ አይደለም። ሰው ማለት ነው። በቃ ተፋቱት። ይሄ ልጅ ይኑርበት ከቻላችሁት እሱ የሚሰራው ስራ እሱን ተከትላችሁ ስሩ ይተው ከፈለጋችሁ ደግሞ የእሱን ስም ማጥፋታችሁ ሳይሆን አብርሽ ክፈትልን ወይም በዚህ ተባበረን ካላችሁ እንኳንም አብርሽ እኛም እንተባበራችኋለን ምን ችግር አለው ሰብስክራይብ እናደርጋችኋለን የስደት ወንድማው ወንድሞችና እህቶች ናቸው አይደለም ምን ችግር አለውና ስለዚህ ግን ምቀኝነት ግን ይቅር እዚህ ጋር ምክንያቱም ምቀኝነት ካለን ስደት ነው የምናረጀው ሁላችን ማለት ነው እና እንኳን ደስ አለን አብርሽና ውርቴ ይጋባሉ፣ ጠላቶች ገደል ይገባሉ ማለት ነው። እነ ጨቅጫቃና ጨምላቃ ቦታ የለንም። ለማንኛውም እናመሰግናል እሺ ውዶቼ፣ ንኪ በጣም እናመሰግናለን። ሀሳብሽን፣ በጣም ደስ የሚል ሀሳብ ነው የሰጠሽው፣ በጣም ምርጥ ሀሳብ ነው። እንግዲህ ሁላችሁም ተራ በተራ እየገባችሁ እንደዚህ አይነት ሀሳብ ብሰጡ የተሻለ ይመስለኛል። ሌላ ነገር ከምታወሩ የምትሳደቡ ሰዎች አትሳደቡ። እኛ አልሰደብናችሁም፣ እየተወያየን ነው። መወያየት የምትፈልጉ ነገር ካለ ገብታችሁ ሀሳባችሁ መናገር ነው። እነዚህ ልጆች ላይ ቅር ያላችሁ ነገር መረጃ ይዛችሁ መታችሁ ከመረጃ ጋር መጠየቅ እንችላለን፣ እንጠይቃለን። ወንድማችን ናቸው እያልናችሁ ነው። ከዚህ በላይ እንግዲህ ምንም ልንጠይቃቸው አንችልም። አብርሽ ስህተት ከሰራ ጥፋት ካለበት ምንድን ነው ጥፋቱ? የመዳም ቅመሞች ምንድን ነው ጥፋታቸው? ስጦታ እንደሚሰ ጥጥ እኛ ሀገር ባህል እንግዲህ ስጦታ አለ። ሌላ ሀገር እኔ አላውቅም። ባህል አይደለም። ሰርግ ቀርቶ ፕሮግራም የሆነም ፕሮግራም እንኳን እንትን ሲባል ስትጠሩ ስጦታ ያስፈልጋል። ስጦታ አለው። ገባችኋል? ማሚ ከይቅርታ ጋር ማለት ነው። እኔ ልወርድ። ድናይ ሸዊት አስገባት። አንድ ምትጽፎ ሽ እኔ ከታችኛ አለሁኝ። ችግር የለውም። ገስ ላ ናመሰገን ቱምሬጅ ኔ ወርዳለ ማጥረጅ እና ስጦታ መስጠት እንግዲህ ይህን አክል የሚያናድዳችሁ ከሆነ የመዳም ቅመም በዚህ ችልክ የምትሰደብበትን መንገድ ሊገባኝ አልቻለም። እናንተ አጀንዳችሁ ምን እንደሆነ፣ የምታወሩትን ነገር ምን እንደሆነ ምንም ሊገባን አልቻለም። አንደኛ ወደ ፖለቲካ እየወሰዳችሁት ይሁን ምን ይሁን ከኛ ማህበረሰብ ጋር ችግራችሁ ምን እንዳለ፣ ከማህበረሰቡ ጋር ችግር ካለባችሁ እኛ እንሄድባችኋለን። ችግር ከማህበረሰቡ ጋር ከኛ ከጉራጌ ከመስቃን ችግር ካለባችሁ እነዚህ የመዳም ቅመሞችን ተዋቸውና ፊልማችሁ ከኛ ጋር ታደርጋላችሁ። ሌላ ነገር ከሆነ ማለት ነው፣ በቃ ሌላ ምንም ብለው ነገር የለም። ለምን እነዚህን ልጆች በዚህን ያክል ደረጃ ይህን ያክል ስራችሁ አድርጋችሁ ምን አይነት ቅናት ቢኖርባችሁ እንደሆነ እኔ ለራሴ ግራ ይገባኛል። ከዚህ በፊት በጣም ብዙ ዩቲበሮች በጣም ቲክቶከሮች ብዙ ነገር ተደርጎላቸዋል። ዱባይ መጥተዋል። ለነዚህ ልጆች ብቻ አይደለም አዲስ የሚሆነው። ሁላችንም ቆም ብለን ማሰብ አለብን። በተለይ ትላልቅ እናቶቻችን እነ ማዘር ተረጋጉ። ዳውን ዳውን አለች። እነ ማዘር ተረጋጉ ማዘር እናንተ ቆንጆ ብትሆኑ ብትናገሩም ችግር የለውም። አንደኛ ቆንጆም አይደላችሁም፣ ሁለተኛ ከልጅ ከህፃን ጋር ህፃን ከህፃን ጋር ቢስሚላ ጥሩ አይደለም። ሁለት ደግሞ ምንም አታውቁም። መሀይም መሆናችሁ እኮ አሳሰቃችሁ። ቃ እየሸጣ መሆኑን ረስታችሁ፣ የመዳም ቅመሞቹን መንካታችሁ የእውነት በጣም የሚገርም ተአምር ነው። በጣም የሚገርም ተአምር ነው። ምንም አያውቁም መሀይሞች ናቸው እኮ ማንን እንደነኩ አያውቁም? አንድ የመዳም ቅመም የአብሬሽ እና የሩታ ደጋፊ ብቻ አይነኩ መስሏቸዋል። አንደኛ ሁላቸውም እኮ እየተመለከቷቸው ነው፣ ማ ምን እያደረገ መሆኑን። ለትንሽ ጊዜ ይደግፏቸዋል፣ ከዛ በኋላ የለም። ተናገሩ፣ ሀሳባችሁን ስጡ ጣፋጭ እኔ ሸዊት አስገቢያት ነው ያልኩት። ውዴት ሸዊት አስገቢያት አንሺው ደግሞ ከቨርሽ አንሺ ጣፋጭ የአብርሽና ርቴ ከኋላ ስላል አንሺ ውዴ በግራ አይን ማያጀመር ሾላቀኝ ነው። አዎ ከታች የምጽፉ ትክክል። በፖለቲካ ከሆነ እኛ አካባቢ ሰው ፖለቲካ ምናምን ምንም አይነት አጀንዳ አያውቅም፣ ከስራ ውጪ ስራ ነው። ጉራጌ ከስራ ውጭ ምንም የሚያውቀው ታሪክ የለም አሁን ፖለቲካውን ተውት አብርሽና ሩታ የሚደግፋቸው ሙሉ የኢትዮጵያ ህዝብ ነው ኤልትራዊ ነው እየደገፋቸው ያለው ሌሎቹ ግን በፖለቲካ አጀንዳ እናደርገዋለን ካሉ በእነሱ መሄድ ካለብን ቤታችንን ከፍተን እንሄድባቸዋለን ሌላ ነገር እስዊት ለምን ወጣሽ መጀመሪያ ወጣኝ ያላቅም አፈረጡኝ። ምን ማን ነው? ኔትወርክ ነው ወይስ ምን አውቃለሁ ወንድሜ። ፈረጥኩ ብቻ ጣፋጫ። ብቻ ነው እኮ ስልጣን ያላቸው እነሱ ካልወጡ ኔትወርክ ነው። አሁን አንቺ ቆረቆንዳ ጣፋጭ ማለት ነው። ለምንድን ማትስብኝ? ይቅርታ ወንድሜ። ፎሎ አላረክሽንም ቤቱን፣ እስካሁን ፎሎ አላረክሽም። እንት ሀሳብ ካላችሁ ሂዱበት አውሩ። እንዴት ናችሁ ሁላችሁም ሰላም ብያለሁ ከላይም ከታችም አንድ መቶ ስልሳ ሶስት ሰዎች አላቸው ደህና ናችሁ እንኳን ጎራ በላችሁ ወደ ቤታችን ደህና ናችሁ ወይ ለዚህ ቤት አዲስ የሆናችሁ ደግሞ ኮፕሊንግ አርጉ እንደምን ነው አይከፈልበትም ፍለጠ ቆረጦ የሚሉ እንኳን እያደረጋችሁ ነው እንክፉላ ያላ ኮፕሊንግ እና ታብታባ አርጉ አሁን ደግሞ ማለት ነው ዘወይ ማሜ ማለት ነው ባይዞ የማሜ ማለት ነው። እኛ መረጃ አምጡ ፌስ ቱ ፌስ ማለት ነው ገባህ መረጃ አምጡና እንነጋገር ብለን ስናሸምቃቸው ነ ወደፊት ገቡ። ቆይ እዚህ ጋ ማለት ነው

ሶሪ ማሚዬ እንዳልኩህ ወይም ወልዬ ወንድሜ ማለት ነው እንደዛ ስንይዛቸው መረጃ አምጡ ኑ እንነጋገር ስንላቸው ወደ ምንድን ነው የሄዱት? ወደ ዘፈን፣ ወደ ጉራጌ፣ አማራ፣ ትግሬ ማለት ጀመሩ። አንድ እንኳን አንድ የሆነ ርዕስ እንኳን ቢኖራቸው ጥሩ ነበር። በዛ ርዕስ ስንጋፈጥ ነበር። እስከ መጨረሻ ግን መጋፈጥ አይችሉም። በአንድ ስንመጣ በአንድ ስናሸንፋቸው ወደ ሌላ ይሄዳሉ። ከሌላ ወደ ሌላ፣ ከአብርሽ እና ሩቲ፣ አሁን ደግሞ ወደ መዳም ቅመም፣ ከመዳም ቅመም ወደ ሃይማኖት፣ ዘር፣ እንዲህ እያሉ ማለት ነው። ወደ ላይ ነው የሚሄዱት። ገባችዋ? ስለዚህ እነሱ የወረደበት እኛ መውረድ የለብንም አይ ዶንት ኬር በቃ። ምክንያቱ ሳይዛችን አይደሉ ሲጀመር እነዚህ ማለት ነው። አዎ ከአበባ መለመን ውጭ ሌላ ምንም እንትን የላቸውም፣ ቁም ነገር የላቸውም። እንደሰው ተነስቶ እንኳን አይሰሩም። በተለይ ወንዶች አሉ ደግሞ ማለት ነው። እንደነ ማን ነው ይሄ አብረሽ የቄራው የዕድር ብረድስት ነው እሱ ማለት ነው። እሱ ለራሱ ስንት ብር ነው የተዋጣለት? እስኪ ስንት ብር ተዋጥቶለት ነው የሄደለት? ግን የመዳም ቅመም አደረገችልኝ ያላለ ደብቆት ነው ዝም ያለ ለምን አልተናገረም? የሌላ ሰውስ እንደሱ ለምን አላየም? ዛሬኛ የሚወቅሰን እሱ ማን ሆኖ ነውና ቤቷ አልቀየር ሀሳብ አልቀየር እዛ ውስጥ ነው ማለት ነው። ስለዚህ ቦታ ባትሰጧቸው ባይነኝ። እኔም ማለት ነው ይሄን ነገር ቶሎ ብንዘጋው ደስ ይለኛል ማለት ነው ሸዊት ጃውሪያም

ከኔ ጋር ሳትሆኝ ማለት ነው እኔ ለፍቼም አድር ብርጅስት አረ ብርጅስተን ማለት ነው ብርጅስተና እሷ ደግሞ ማለት ነው ልጅ አላት አይደለ ምንድን ነው የምትመካው ፈጣሪ በሰጠው መልክ አብርሃም ደግሞ እንኳን ሳቢ ነው ቆንጂ ነው ነው ዳይፐር ከሞልኩ